ጫት የሚባል አይቅምም። አውቆ እንደዚህ ሰው በእኔ እንዲፈርድ ወይ ደግሞ ሱመያ ለምን ሰይድ እንደዚህ የሆነልሽ ለምንድን ነው ልጆቹን የማታገናኙ እንዲባል ሰው እንዲያዝንለት ነው እንጂ ሰይድ አምስት አይቸግረውም። አካውንቱ ጥርግርግ አድርጎ ብር አይሰጥም። አንድ እንደው ይሁኑ ይሁን እንኳን ይሁን እንደው እንደው ይሁን፣ ሰይድ በጭራሽ በጭራሽ ብር አይቸግረውም። አበዳን ማለት ነው። ለምን ታውቃላችሁ? በጣም ብዙ የከፈታቸው ነገሮች አሉ። በጣም በስሙ በጣም ብዙ ነገር የከፈተው ነገር አለ። እኔ የማላውቀው የደበቀኝ እንኳን ማለት ነው የደበቀኝ ነገር ማሳዘን። ያውና ህይወቱ እንደዚህ ጎዳና ላይ ወርቆ ያውና ቃሚ አጫሽ እንደዚህ ሆኖ ቀረ። የሚያሳዝን ነው። የጎዳና ተዳዳሪ እስከ መሆን ደረጃ ደርሷል። ያውና ስጠይቀውና ግባ እኔ ጋ ሁን ብዬ ስጠይቀው እምቢ ብሎኝ ነው አልፈልግም አለኝ። ለምንድን ነው እንደዚህ ጎዳና ላይ እንትን የምትለው ስል፣ ጨረስኩ ብሬን ያለኝን ጨርሼ ነው አለ። በቃ እኔ ጋ አሁን እኔ ቤት ግባ፣ አንድ ላይ እንኖራለን እንዳንድ ነገር እስከምትተካከሉልኝ ድረስ ብሎ እምቢ አለኝ። ሆኖ መንገድ ላይ ቁጭ ብሎ እየቃመ ያሳዝናል። ይሄ ሁሉ በሱሜያ ና በሀዩ የተነሳ ነው። የዛሬ እርሲ ሱመያና እንደውም ሰይድ አዩ ናቸው ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይ ሰብስክራይብ ማድረጋችሁንም እንዳትረስቡ ማለት ነው። እንግዲህ ያው መግቢያው ላይ የሱመያና የሰይድ ቪዲዮ ያው መስማት ማየት ትችላላችሁ ማለት ነው። ከእንደዚህ አይነት ነገር ይጠብቀን ማለት ነው። እንግዲህ ሰይድ ሱመያና አዩ አሳበዱት ማለት ነው። ከትላንትና ወዳ በሰይድ ቤትና ባዩ ቤት ቪዲዮ ለቀው ነበረ። እንግዲህ ያው ንግስት ሱመያ ሳይድን አልፈልገውም ብላ ቤት ለቃ ኢመን ሄዳ ነበረ። ኢመን ስትሄድም ደግሞ ሳይድ እሄዳለሁ ብሎ ትኬት ቆርጦ ነበረ። ሊሄድ በተዘጋጀበት አዩም ተከትዬ እሄዳለሁ በማለት እሷን በተራዋ ጦርነት አንስታለች። በጣም ያሳዝናል ማለት ነው። እውነቴ ነው። ከእንደዚህ አይነት ነገር ይጠብቀን ነው ምላችሁ። በነገራችን ላይ ሰይድ ከዚህ በፊት ተብሎ ነበረ፣ እምቢ አለ። ተው፣ ይቅርብህ፣ በአሁኑ ዘመን እንኳን ሁለት ሴት፣ አንድም ሴት ከባድ ናት፣ ይቅርብህ ሲባል እምቢ አለ። አሁን ላይ ደግሞ እንደምታዩን ሁለቱን አሳብደውት ጎዳና ላይ ወጥተው ወጥቶ፣ ያው ጫት እየቃመ ነው ማለት ነው። ከእንደዚህ አይነት ነገር ይጠብቀን ነው ምላችሁ። እንግዲህ አዳምጠን ተመልሰን እንመጣለን ማለት ነው። ለእሱም ሳይሆን እኔ እንትን ያልኩት የደነገጥኩት ልጄን መርፌስ ታስወጋ ምናምን ነገር ስላየኝ ስለአመማት ምን እንደሆነች ባላውቅም ከሷ ቢያንስ እኔ ይሻላል እሺ የምትለኝ ከሆነ እና እኔንም ለማናደድ እያላትም ሳይቸግራትም እኔንም ለማናደድ ምናልባት እንትን ታደርጋለች ብዬ አስባለሁ። ስራ ገባለሁ ብላ ስላሰበች እኔን ለማናደድ ወደ አረብ ቤት ልጆች ስራ እንዳገባ ነው። እነሱን ይዛ ስራ ገባለሁ እያለች ስለሆነ እንዳትገባ ነው። አንቺ እኮ አሁን ዛሬ ሮጠሽ መጣሽ እንጂ እንደሌለሽ ቁጥር የለሽም ነበር። ትናንት ተነስቼ ሂጅ ቢሆንስ አንቺ ቤት የለሽም፣ ጥለሽኝ የለሽ ወደ ቤተሰቦች ጋር እኔ አናደኝ ነው። እኔ እኔ ሁለተኛ ገና ልጅ ሳልወልድ እንግዲህ ቤተሰቦቼ እንደሰማችሁት አዩ ሠይድ፣ አዩ ቤት ሄዶ እሷ ደግሞ ያው የሆነ ነገር ሲያማክራት አኩርፋ ቤት ጥላ ወጣች። መውጣት አልነበረባትም። ጥፋተኛ አዩናት ማለት ነው። እንግዲህ ያው ስመጣ ቤት ለቀሽ ወጣች ሲላት አናደኸኝ ነው ብላ ቤተሰቦች ዋጋ ሄዳ ነበረ። እሱም ደግሞ ያው ሱመያ ከዛ እያለቀሰችበት ነው፣ እቺ ከዚህ እያለቀሰችበት ነው። እንግዲህ ሁለቱንም ሠይድ ሊያሳብዱት ነው ማለት ነው። ወገኖች ከእንደዚህ አይነት ነገር ይጠብቀ ነው ምላችሁ፣ እውነቴ ነው ምላችሁ። እና ያው አዩ እውነትም ሰይድ የምትወደው ከሆነ ቤት ለቃ መውጣት አልነበረባትም። እንግዲህ ያው እሷ ሰይድ ሱመያ ይመን ገብታለች። ወደ ኢመን ይሄዳለው ሲል የቤት ክራይ ሙሉ ለሙሉ ካልከፈልክልኝ ከዚህ አትወጣም በማለት ያው ማስፈራሪያ ሰጥተዋለች። እሱም ደግሞ ያለውን በባንክ ልኮላታል። ግን ቢልክላትም ደግሞ ያው እንዳያችሁ ምንም አልመሰላትም። እንግዲህ ሰይድም ደግሞ ያው ሱመያ ልጆች የሆነ ነገር ታረግብኛለች፣ መርፌ ስትወጋቸው አይቻለሁ። እኔም ለማናደድ አረብ ቤት እገባለሁ ብላ ማስፈራሪያ ሰጥታኛለች በማለት መልስ ሰጥተዋል። እንግዲህ እውነት በጣም ያስጠላል። ከእንደዚህ አይነት ትዳር ትዳር ትጠብቀን ነው የምላችሁ። እና ያው አሁን ላይ እንኳን እንኳን ሁለት አንድ መራሱ ያስጠላል ማለት ነው፣ በጣም ይደብራል። እና ይሰውረን ከእንደዚህ አይነት ነገር። ኤርፖርት ተያዩት ያለውት፣ በቃ አሁን ሰዓት እየደረሰ ነው በረራ፣ በአስቸኳይ እንግዲህ አቆራሪጭ፣ በትራንዚት ነው ዛሬ። የመን የለም በረራ፣ ትራንዚት ነው በቃ፣ ከሰሬ ማለት ነው እና እንደነገርኳችሁ በቃ ሌሊት ነው። አሁን ከያሲን ጋር ተገናኝተናል እና ልክ አዩ እኔም ከወጣሁ በኋላ ልክ እኔ እሄዳለሁ ብዬ ከወጣሁ በኋላ ከሄድኩ በኋላ አዩ ሪከርድ አድርገችልኝና ምን አለች፣ በቃ እኔም ቤት አልቀመጥም፣ እኔም መጓዜ ነው፣ እኔም አሁን ተከት ቆርጣለሁ አለች። የልት እንዱና አለች። እና ያሲን እስኪ ወደ አዳማ ሄድና አንተ ቤቱን እኔ በቃ እሷ አለች ይሄ ለዚህ ቻናል አዲስ ይሆናችሁ፣ ላይክ ሰብስክራይብ አደረጋችሁም እንዳትረሱ። ከእንደዚህ አይነት ነገር ይጠብቀን በሉ። ያው መጀመሪያ ሲባልሽ የማይል ሰው መጨረሻው እንደዚህ ጎዳና ይወጣል ማለት ነው። ሰይድ ይቅርብህ፣ እነዚህ ሴቶች መጨረሻው መጨረሻቸው አያምርም። አንዳቸው ቀንሳቸው፣ አንዳቸው ልካ አውርድ ሲባል እምቢ ያለ አዩ ሶስት አራት ጊዜ ነው ልካ የወረደ ግን፣ ሰሞኑ እንዳያችሁን ልካ አስርልሽ አለው እያለ ያው ከእሷ ጋር ውይይት ነበራቸው። እሷም ደግሞ በመካል ጥላ ወደ ቤተሰቦች ጋ ሄደች። ሱመያ ደግሞ ለምን ከእሷ ጋር ሆነህ ብላ ወደ ኢመን መጣች ማለት ነው። እንግዲህ ያው ሰይድ ወደ ኢመን መሄዱ አይቀርም ማለት ነው። ከእንደዚህ አይነት ግራ ከሚያገባ ነገር ይጠብቀን። እውነት በጣም ነው ግራ የሚያገባው። ይኸው መጨረሻው ግን ጎዳና ወጥተዋል ማለት ነው። ለማንኛውም ላይክ ና ስብስክራ ማድረጋችሁ እንዳትረሱ።